ሚኒስትሮችንና አፈ ጉባኤዎችን ጨምሮ የኢህአዴግ ከፍተኛ አመራሮች ቤተ መንግስት የተገመገሙበት የተገመቁበት ሰነድ ኢሳት እጅ ገብቷል። ግምገማው የተካሄደው እንደተለመደው ባለስልጣናቱ በየተራ አስቀድሞ ችግራቸው እንዲናገሩ በማድረግና የራሱን ችግር በተናገሩ አመራር ላይ ሌሎች ያላቸውን ተጨማሪ ትችት እንዲያቀርቡ በማድረግ ነው። ደረጃ አብተወልድ ዝርዝሩን ያቀርበዋል። በአቶ ኃይለማርያም ማርያም ደሳለኝ መሪነት በተካሄደው በዚህ ግምገማ ከአዲስ አበባ ማስተር ፕላን ጋር በተያያዘ የተገመገሙት አፈ ጉባኤ አባዱላ ገመዳ የሐሰት የሥራ አፈጻጸም ታቀርቢያለሽ የተባሉት የሴቶችና የወጣቶች ሚኒስትር ዘነቡ ታደሰ፣ ሳሞራን ትፈራዋለህ ተብለው የተገመገሙት የመከላከያ ሚኒስትሩ ሲራጅ ፈርጌሳ፣ ኮምፒውተርና ሞባይል ላይ ጥብቅ ትላለህ የተባሉት አቶ ሬድዋን ሁሴን፣ ከባልደረቦች ጋር ትጋጫለሽ የተባሉት ወይዘሮ አስቴር ማሞ፣ ፈሪነህ የተባሉት ዶክተር ካሶ ይላላ፣ ከደባልሱስ የጸዳህ አይደለህም የተባሉት የገንዘብ ሚኒስትሩ ሶፊያን አህመድና ሌሎች በርካታ ባለሥልጣናት ሲ አግኝተዋል የትግራይ ክልል ፕሬዝዳንት አቶ አባይ ወልዱ፣ የትምህርት ሚኒስትሩ ሽፈራው ሽጉጤ፣ የጠቅላይ ሚኒስትሩ የደህንነት አማካሪ ጸጋይ በርሄ፣ የአማራ ክልል ምክትል ፕሬዝዳንት ዓለምነው መኮንን፣ አቶ ስዩም መስፍን፣ አቶ አርከበ ቁባይና ና ሌሎች በርካታ ሹመኞች ቢውጤት ጤት ተሰጥቷቸዋል። እስካሁን ለኢሳት በደረሰው ሰነድ በግምገማው ኤ ያገኙት የኢህአዴግ አመራር የህወቱ ዶክተር ቴዎድሮስ አድሃኖም ብቻ ናቸው። ዶክተር ቴዎድሮስ አድሃኖም በሶሻል ሚዲያ የግለሰቦችን ታሪክ ለራስህ ገጽታ ግንባታ አውልሃል ስርዓት አዘገያለህ የሚሉና ሌሎችም ደካማ ነጥቦች የተነሱባቸው ቢሆንም ከሌሎች አመራሮች በተለየ ሁኔታ የቀረበብኝን ድክመት አልቀበልም በማለት ነው ውድቅ ያደረጉት ሌሎቹ አመራሮች በሙሉ ከግምገማቸው በኋላ ድክመታችንን ተቀብለናል እናሻሽላለን ማለታቸውን ተከትሎ ነው ቢና ሲ የተሰጣቸው ሲ ከተሰጣቸው የኢህአዴግ አመራሮች መካከል ኢህአዴግ ገለልተኛ ነው እያለ የሚናገርለትን ምርጫ ቦርድን በሰብሳቢነት የሚመሩት ፕሮፌሰር መርጋ በቃና ይገኙበታል። በኢህአዴግ ውስጥ ቀደም ሲል አንድ ነገር ድርጅቱ ነው ያለው ሲባል መለስ ነው ያለው ማለት እንደሆነ የቀድሞው የኮሚኒኬሽን ሚኒስትር ዴኤታ አቶ ኤርሚያስ ገሰሰ የመለስ ትሩፋቶች በተሰኘው መጽሐፋቸው መግለጻቸው ይታወቃል። ኢሳት እጅ የገባው የግምገማ ሰነድ እንደሚያመለክተው የመለስን ቦታ አቶ በረከት ስምኦን መያዛቸውን ነው። አቶ ሬድዋን የሀገሪቱን ገጽታ ለውጭ ሚዲያ ዝግ አድርገዋል ተብለው ሲገመገሙ ዝግ ያደረግኩት እኔ ሳልሆን ድርጅቱ ነው ብለው መልስ የሰጡ ሲሆን ድርጅቱ ማን ነው ተብለው በአቶ ኃይለማርያም ሲጠየቁ በረከት በማለት ምላሽ ሰጥተዋል። ለኢትዮጵያ ሳተላይት ራዲዮና ቴሌቪዥን ለተጠናቀረው ዘገባ ደረጃ አብቶልናል።